እንደማይነጠል አውቃለሁ ማለት ነው። ስልኩ አይሰራም። ኦንላይን ላይ ማርለም ማስሞክር ያለውኝ በሰው ማስሞከርኩኝ እዛው ጎንደር ላለ ሰው ስልኩን ሰጥቼ ደውሉለት አልኩኝ። ስልኩ አይሰራም አሉኝ። እንደገና ደግሞ በሰው ሪከርድ አስደረግኩለት። እምቢ ያለኝ ማለት ነው። ሪም አይሰራም። በሪከርድም ኦንላይን ላይ አርለም ምን ላይ እንዳለም ከዛ ቪዲዮ በኋላ ከለቀቀው ቪዲዮ በኋላ እኛ ሰፈር ካለው ቪዲዮ በኋላ ምንም አይነት ነገር እየ ቪዲዮም ድጋሚ አለቀቅም እየጠበኩት ነበረ። እሱም ምንም ያለው ነገር የለም። እዛም ደግሞ አዳማም ደግሞ በሰው አጠያየኩን ካዩም ጋር ውርቶ ከሆነ

ያው እንገናኝና መለያየትም ካለብን በእርግጥ አብሬ መኖር አልፈልግም። መለያየት ካለብን እንለያያለን። መገናኘት እንግዲህ አብረን መቀጠልም ካለብን የሚሆነውን ሁሉ አያለው አያለው ብላለች ማለት ነው። ሰይድ እንግዲህ ምን ላይ ደረሰ? የት ሄደ? ምን ሆነ? የሚታወቅ ነገር የለም። ምንም ነገር የለም ማለት ነው። በጣም ነው የሚያሳዝነው። ያም ሆኖ እንዳለ ደግሞ እንግዲህ አዩ ደግሞ ሱማያ የፍቺ ጥያቄ ወይም ደግሞ በቃ አብረን እንድኖር አልፈልግም እንፋታለን በማለቷ እንግዲህ እጅግ በጣም ተደስታለች ማለት ነው። አዩ በጣም ደስ ብሏታል። በጣም እንግዲህ ፍንድቅድቅ ብላለች ማለት ነው። የቤት ክራይ ያደላለች እሷ፣ የቤት ክራይ ማን ሊከፍልልኝ ነው የቤት ኪራይ ማን ሊከፍልልኝ ነው ያለች ሴት ናት። እና ነገሱ ማያ ምን እያለች ነው? እነስ ማስኪ በቃ አስጠላሽን እያሉ ስለሆኑ እነሱን ከሚደብራቸው ተገናኝቼ አግኝቸው የዚህን ያክል ምንም አያደርገኝም። አ ተገናኝተን፣ የሚሆን ከሆነ ይሆናል፣ የማይሆን ከሆነ እኔ በእርግጥ ይሄ አብሮ መኖር የሚለው ነገር ውስጤ የለም ማለት ነው ማለት ነው። እኔ ያው አብሮ መኖር የሚባለው ነገር እኔ አብሮ መኖር የሚለውን ነገር አብሬ መኖር እንኳን አልችልም። አንድ ቤቱ ከምናቆር እኔስ ሌላ ነገር ውስጥ ከምገባ እንደዚሁ ይሻለኛ ማለት ነው። ልጆችን የማይቀማኝ ከሆነ ተገናኝተን ልጆችን እኔ የማሳድጋቸው ከሆነ ልጆችን ለምን ከዚህ በፊት አዩ አንቺ ታሳድጊያቸዋለች ብሎኛል ብላለች። እንደገና ደግሞ አንድና አንድ እንዲረሳ የማልፈልገው ነገር ሳይደብቆት የወለደው ልጅም አለ ነገ አሁን የኔን ነገር ስለሚያስተካክል ነው እንጂ ሰይድ በወለዳቸው ልጆች እንግዲህ ልጄ እዛ ጋ ኳኳኳኳ እያደረገች ነው ማለት ነው። እና እዚህ ጋ ቁጭ ብላ እያንኳኳች ነው ቁጭ ብላ ማለት ነው። እና አስረሳችኝ፣ ወሬኑን ላ ነው ያስጠፋችኝ። ምንድን ነው እሱ፣ እንዳይረሳ ነው። አሁን ሰይድ የኔን ካስተካከለ፣ የኔ ደግሞ ልጁን ማንጣቱ አይቀርም ከሆነ ደግሞ ሚስቱንም ላግባት ሀላል አድርገ ማለት አይቀርም ማለት ነው። ስለዚህ እኔ ሳስበው ራሴን ማለት ራሴን በደንብ በአሁኑ እንደዚህ በሚሄድበት ሰዓት በደንብ ራሴንም ከራሴም ጋር እያወራሁኝ እኮ ነው ቪዲዮም እየሰራው ራሴንም እየጠየኩ ነው ማለት ነው። ስለዚህ እኔ ራሴን ስጠይቀው ከሰይድ ጋር አብሮ የመኖሩ ነገር በቃ ምንም እንትን የለኝም፣ በቃ አልችልም አብሬ መኖር ማለት ነው። ስለዚህ ከዚህ ሁላ ነገር እና የዛሬውን ኮመንት ራሱ ዛሬ የለቀኩትን ቪዲዮ እያየሁኝ ነበረ፣ ኮመንታችን እያነበብኩ ነበረ። ግማሾቻችሁ ይቻላል፣ ግማሾቻችሁ አይቻልም የምትሉም አላችሁ። አንድ ባል ካገባባት በቂ ምክንያት ነው ሁለተኛ ሚስት መሆን አልችልም አልፈልግም ካለች መለየት መፍቷ ነው። እንደዚሁም ደግሞ አይ የመለየት መፍት የላትም እስካስተዳደር ድረስ አብራ መኖር ግዴታዋ ነው የምትሉም አላችሁ። ግን እኔ በዚህ ዙሪያ በቃ ኮመንት ላይ አንድ ቃል ስላላገኘው ማለት ነው እኔ ራሴ ፈተዋ ጠይቂ ብላችሁኛል፣ ጠይቄ በዚያውም ለእናንተ መልሱን በደንብ የተረጋገጠ እርግጠኛ የሆነ መልስ ይዤላችሁ ሌላ ቪዲዮ ስሰራ እሱንም መልስ አንድ ላይ እሰራላችኋለሁ ማለት ነው። መልሱን የተረጋገጠ ነገር ይዤ ለመምጣት ስለፈለኩ ነው ማለት ነው። እና ምንድነው ሰኢድ ጋ አሁን ስጠይቅ የፍቺው ነገር ሀላል ከሆነ መፍትሄ ከሆነ አብረ የመቀመጡ ነገር በቃ 0% ነው ማለት ነው። ግን አዩ እንዳለችው ሰኢድ ልጆችን ቀምቶ ለአዩ የማይሰጣት ከሆነ አንቺ አታሳድግም፣ እኔ ይህ መካሰስ ምናምን የሚባለው ነገር በጣም ነው የምጠለው። ድሞ ላይ ከሰው ጋር መካሰስ ማለት ነው እና እንደዚህ አይነት ነገር ጣጣ ውስጥ የማይከተኝ ከሆነ መጀመሪያም ለልጆቼ ብዬ ነው እንጂ ብቼን በምንም አያደርገኝም። እገናኛለሁ ፊት ለፊት ቁጭ አድርጌ፣ አልፈልግም በቃ የኔ እናንተ ነገር አብቅቷል ማለት እችላለሁ ማለት ነው። ግን እኔ ለልጆቼ ብዬ ነው ስለዚህ በእናንተ ፊትም የምጠይቀው ልጆቼን እኔ ራሴ ያሳድጋለሁ። እሱም ከሚስቶቹ ጋር ቁጭላል ማለት ነው እና ሳይድ ምን ያችንም ወንድ ልጅ የወለደችለትን ያምጣትና ከዛው አንድ ላይ አዩ ጋር ይኑር ማለት ነው። እኔ ሁለተኛም ሶስተኛ የሚመሆን ሀሳብ የለኝም። በእንደ ሲፈጠር በፊት አግባ አግባ ስለ የነበረው በቃ የሴት አፍ ነው። እኔ በቃ አልችልም ባጭሩ ማለት ነው። ሁለተኛ ሚስት የመሆን ሀሳብም የለኝም። ማግባት አልፈልግም። ሁለተኛ ሚስት ሁኜ መጨመላለቅ አልፈልግም። በቃ ባጭሩ ይህን የኔ ይህ ነው። እንትኔ ግን አሁን ሰይድ እኔን እያለ እየተንከራተተ ስለሆነ በጣም ብዙ ሰዎች በቃ እያንከራተሹ ነው ስላላችሁኝ፣ ማለት ነው እሱ ግን እኔ እንደማስበው ከሆነ እሱ እየተዝናና ነው። አሁን ሰይድ እዛዚ እየተዝናና ነው። አዩን ጥሎ በደንብ እየተዝናና ነው ማለት ነው ግን ምን ለማለት ፈልጌ ነው? አላስቀረጽሻለኋ እና በአጭሩ ሳይድ ና አዲስ አበባ ነኝ ከጎንደር ውጣ ናና አዲስ አበባ እንገናኝ፣ ማለት ነው። ስትመጣ ደግሞ አዩን እዚያውም ለሶስት ደቂቃም ቢሆን ልጆችን አሳይካለሁ ማለት ነው። በአጭሩ ናና እንገናኝ አዲስ አበባና ስልክማሰራ ልኛ አለ። ይህን ቪዲዮ እንደምታይ እርግጠኛ ነኝ። አንተ ባታየውም እንኳን የሚያየው ሰው እንደሚነግርህ እርግጠኛ ነኝ እኔ እዛ አደለውም ጎንደር አደለውም ባህር ዳርም አደለውም እና ማለት ነው ሳይድ ነገ አሁን አንተ ባህር ዳር ሆቴል መስዬ የሸወርኩ እንዳይመስል ማለት ነው እኔ ወላሂ ያለውት አዲስ አበባ ሆቴል ውስጥ ነው ማለት ነው ስለዚህ እኔ ነገ አሁን ጨለማ ስለሆነ ነው እንጂ ቀርጽ ነበር እኔ ውጭ ላይ ልቀርጽ ነበር ያሰብኩት፣ መሸብ ከልጆቹ ከልጆች ጋር ማለት ነው። እና እኔ መጀመሪያ ከገባሁ በኋላ ነው እሷም የመጣችው ማለት ነው። ስለዚህ ናና አዲስ አበባ እንገናኝ። የበለጠ እንድታምነኝ ደግሞ ነገ እንትን ስል ስወጣ ለምን ሾርት ሳይሆንም ቀርጬ እለቃለሁ ማለት ነው። ነገ መንገዱን ሲሄድ ማለት ነው። ስለዚህ ምንም ነገም ዛሬም ሳትል ብድግ ብለክና አሳቤን ሳልቀይር እየጠበቅኩ ነው። አዲስ አበባና አዲስ አበባ ነኝ ያለሁት ና በእናትህ እኔ አዲስ አበባ ነኝ። ልጆችንም ማየት ከፈለክ ይኸው እኔ ጋር ናቸው አሳይካለሁ። እናና ደውልልኝ። የኔን ቁጥር ባታውቀውም የእህቴ ልጅ ቁጥር ታውቀዋለህ አይደለ? በሷ ደውልላት ታመሳልካለች። ብሎክን አውጭለት ብያታለሁ ማለት ነው ደውልላት በእሷ ስልክ ደውል። የሷን ስልክ ስለምታውቀው በእሷ ስልክ እንገናኛለን። እሷ ታገናኘኛለች። ነገ ቁጭ ብዬ ስልኩ ነው ልክ እንዲ ፊት ለፊት ቁጭ አድርጌ በእሷ ስልክ እጠብቀሃለሁ። እንደምትመጣ ተስፋ አደርጋለሁ። እና ባለህበት ሰላሙን፣ የልጆች አባት እኔ ምንም እንድትሆን አልፈልግም። ምንም ቢሆን አንተ በቃ የምትፈልገውን ነገር ነው አንተ የሚመረጥከው፣ እኔም የምፈልገውን ነገር ነው የመረጥኩት። ስለዚህ አብሮ ግዴታ እንኳን የልጆች አባት ጠላት እንኳን ቢሆን ምንም እንዲሆን አልፈልግም ለምን ነገር እነዚህ ልጆች አድርገው በእሷ ምክንያት ነው እንደዚህ ሆኖ ቢባል እነዚህ ልጆች ራሱ እኔን አይፈልጉኝም እና የልጆች አባት ነው አላ በሰላም ክፉን አያሰማኝ አላህ የጠበቀ ሰው ብዬ እና ምንድን ነው ነው የፈራሁት እዛ ሌባም አይጠፋም ሌባም ሊኖር ይችላል አንድ ነገር ቢያደረጉት፣ እኔ ድምጡ ጥፍት ሲል በጣም ነው የጨነቀኝ። እኔ እንደዚህ ጨንቀኛል ብዬ አላሰብኩም። በጣም ጨነቀኝ ማለት ነው። ድምጡ ጥፍት አለ። ምንም ነገር እንትን እያለ አይደለም፣ ስልኩ እየሰራ አይደለም። እኔ እናሱ ብንጣላ ወይ ብንላይ ወይ መሞት ወይ የሆነ ነገር መሆን የለበትም። የልጆች አባት ነው። ነገ ራሳቸውን ሲችሉ፣ በዛ ላይ ደግሞ ሴት ልጆች ናቸው። ሴት ልጅ ደግሞ የታወቀ ነው፣ አባቷን ነው የምትፈልገው። አሁን ራሳቸውን ስለማይችሉ ራሳቸውን ስለማያውቁ ነው እንጂ ነገ ከፍ ሲሉ አባታችን የታለው እኛ አባታችን ጋር ነው የምንኖረው ብለው ሊሄዱ ይችላሉ። ስለዚህ አላህ ክፉን ነው ያርቅለት። ምንም ነገር አይንካብኝ፣ ምንም ነገር አይንካባቸው ለልጆች ማለት ነው። እና ይህን ቪዲዮ እንዳየኸው ወይ ደግሞ እንዳያችሁ ለሰኢድ ወር የምታደርሱ ሰዎች ተሎሩ ጠህና፣ አዲስ አበባ ጠብቀሃለሁ። ልጆችም እውነት ለመናገር ልጆችም በጣም ያስቸግሩኝ፣ ትንሿ ሳትቀር ጀሚላ። ጀሚላ አጢቃ ሁለት ወር ሆኗ ነው መሰለኝ ሁለት ወሩ፣ ልክ በሁለት ወሯ ነው አጢቃ። አሁን አስራ አንድ ወር ሁኗታል ማለት ነው በሁለት ወሯ ነው ከየመን የሄደው ማለት ነው። በቃ ከዛ በኋላ አይቶን አያውቅም ማለት ነው። አታየው ማርለ እኔ ማማ እንኳን አትለኝም ባባ ነው የምትለው። ፎቶ ሳሳያት እንደዚህ ፎቶ ስታይ ትዝቃለች። ላኔ በጣም የገረመኝ ሱብሃንላ። እና ጀሚላ ስለምታውቀው ባባ ወይኑ ባባ ትለኛለች ማለት ባባ ይመጣል እያልኳት ነው እኔ። ራሱ ሳስበው ጥሩ እየሰራውኝ አይደለም። አባቴ ታለያለች እየጠየቀችኝ ማለት ነው። አሁን አፍ በደንብ እየፈታች ነው ስለዚህ ለልጆቼም ለእኔም ሳስበው እኔ ለእኔ ገና ስላገባ ብዬ ለምን ልጆቼ እንጎዳለሁ፣ በሚል ስለዚህ፣ መጥቶ ልጆች ናና ልጆች ኔ ናና እናገናኝ ካለው ልጆችም በአባ የታለ እችም አፍ ስለፈታቸውን ማለት ነው። በአባ የታለ እያሉ ስለሆኑ እሷ ራሱ በቃ አሳያቸው ምናምን እያለች ነበረ ማለት ነው። ስለዚህ እኔ ሰይድ እኔ ይኸው ፈቅጃለሁ እና እንገናኝ። አዲስ አበባ ነው ያለሁት እና የው ነው ፈቅጃለሁ፣ እንገናኝ ብያለሁ፣ ልጆችን ላሳይክ ብያለሁ። እኔም አንድ ነገር ሆነ ከዛ ወይ ቀርተ ከሚቆጨኝ እኔኮ ግራ ገባኝ፣ ጫካ ጫካውን ሂዶ መንገር ጠፍቶበት ነው እያልኩ ነው። ስለዚህ ናና ልጆችን ላሳይክ እኔ ይኸው። ልክ አሁን እምቢ ካልክ ጥፋቱ ያንተ እንጂ። ስለዚህ ተሎ ብለክ ና። እኔ ልጆች እጄ እኔ ልጆች ወደዛ ጎንደር አልመጣም እኔ እኔ ያላየሁትን ሀገር ሁላ ሁሉ አንተ አየህ። እኔ ጎንደር ስንት ዓመት የሄጄበት አላውቅም። ቤተሰቦችን ከ15 ዓመት በላይ ይሆነኛል ማለት ነው 15 ዓመት ምናምን ይሆነኛል ሄጄ አላውቅም። ጎንደርም ገጠርም ሄጄ አላውቅም ማለት ነውና እዛ ያሉት ቤተሰብ ራሱ ሲሉኝ ይስሉኝ በቃ አትችይም ብለው ነው የግር መንገድ ከልጆች ጋር ወደ አዲስ አበባ የመጣሁት ማለት ነው። ስለዚህ ምን ልልህ ፈልጌ ነው ሳይዶ አሁን እኔ ስለፈቀድኩኝ እኔ እየለመንኩ ነው። በተለይ ናና አዲስ አበባ እንገናኝ። አዲስ አበባ ነው፣ አዲስ አበባ አይደለችም እንዳትል። ወላ እንግዲህ እንደምትሰሙት ነው ማለት ነው። ንግስ ሱመያ አዲስ አበባ መሆኗን ምላ ተናግራለች ማለት ነው። ሌላው ደግሞ ያው አዩ እንግዲህ ደስ ብሏታል። ይፋታሉ፣ የፍች ጥያቄ አነሳች፣ ሰይዴ ግሌ ባል ሊሆን ነው ብላ አዩ በዚሁ አጋጣሚ ልነግርሽ መቼም አይለያዩም፣ መቼም አይፋቱም፣ መቼም አትቁነጥነጭ አትሽለጭለጭ። ምንድ ነው የሚባለው ብቻ ጠፋብኝ። እና ሰይድ ብቻ በሰላም ይመለስ በሰላም የሚገናኙ እንጂ አይለያዩም አዩ ማለት ነው። አንቺ ዝም ብለሽ በሚሊዮኖች በመቶ ሺዎች ብር ነው የሚያስፈልገኝ ያልሽ ተቀመጭ ማለት ነው። ሌላ ምንም ልልሽ አልችልም ማለት ነው። እና ቤተሰብ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ። ንግስ ሱመያ እኔ መቸም ከጎንሽ ነኝ፣ መቸም ከጎንሽ ነኝ። ንግስ ሱመያ እኔ ጀግና ራስሽን የምታስከብር ነሽ። ብቻ ሰኢድ በሰላም ብቻ ይመለስልን ማለት ነው። እወድሻለን፣ እናከብርሻለን። ቤተሰብ ላይክ፣ ሸር ማድረግ አትርሱ። ወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ።